ባዩሽ በላለሁ ብላ ተበላች ማለት ነው። ለዛውን በሰው ንብረት አንዳንዴ አብዝቶ መስገብገብ አይደለም በሰው ነገር በራስም ነገር ጥሩ አይደለምና ይህን አክል መንገብገቡ ለምናመጣው ወርቅ በላለሁ ብላ ተበላች። ለዛውን በጓደኛዋ ሰሞኑ እንዳያችሁት ነው። ሜላት ደግሞ መቼም አትማርም ና ያህና ሀሳብ ብትቀበል ጥሩ ነበረ። የፖሊስ ብታዝይዛት አይ እኔ ነ እንደዚህ አይነት ሰብዕና የለኝም አለች። ኧረ እባክሽ ሰብዕና አይደለችም እንግዲህ ያው ከኋላይም ከፊቴም ጠባቂ ያስፈልገኛል ያለች ሴትየዋ ከኋላውም ከፊቷ አንድ ጠባቂ ሰታገኝ መንገድ ላይ ተዘርራለች ማለት ነው። ይህ ሁሉም የሜላት እንዝላልነት ነው የሚገልጸው። ሜላት በጣም እንዝላል ነች። እንዝላል ምንድን ነው ይሆን አይደል ምንድን ነው? አንዳንዴ ጭራሽ ዘገምተኛ ትሆኑ ማለት ነውና ዘገምተኛ ስትሆኑ ትቀደማላችሁ። እቀድማለሁ ብላችሁ የምትቀደሙ ብዙ ነገር ያመልጣችኋል። አንድ ሰው የእናንተ ቤት እስከ ህይወት ሞት ድረስ ሲፈልጋችሁ እናንተ ብቻ ቅርብ ስለሆነ ምናምን ምናም ብላችሁ ያው ሽሩሩ ስትሉት እንዲገና ቀድሞ ያጠፋችኋል ማለት ነው። ስለዚህ ያው እገድላለሁ ብላ ተገደለች። ማን ባዩሽ? ይህ የሜላትን እንዝላልነት ነው የሚያሳየው፣ ወይም ደግሞ ችልተኝነት ማለት ነው። ያና ሀሳብ ተቀብላ ቶሎ ብላ ብታስይዛት ጥሩ ነበረ፣ ግን ያን አንፈልግም አለች። ይኸው ባትቀድማት ኖሮ በእርግጠኝነት ሜላትን ታጠፋት ነበረ። እስከሚመቻችላት ድረስ ጠብቃ ከዛ በኋላ ድምፅ ማጧ ነው የምታጠፈው። የዋዛው ውርንጭላ አይደለችም ማነች ባዩሽ ማለት ነው። ኤኒዌይስ እንዳያችሁት ተቀጣጥረው ወርቅ ለመከፋፈል ነበረ። ነገር ግን አልሆነም። በጣም ገምረበኝ ደግሞ ወርቁ የተምችው መስያዟ ነው በማለች እርግብ ማለት ነው ምስኪን ነበር። ግን አምነው ነው ሰው አንደንዴ ስታምኑት፣ በቃ ሙሉም ነገር ነው እንደምታምኑት። እንደው ከባዩሽ እና ከሜላት እነሱ ይሻላሉ ብዬ አስባለሁ። ተምችውም የዋህ ነገር ነው ያው እሷን ለማጥመድ ወይም ደግሞ እሱን መረጃ ለመከታተል ነበረ ተመደበው። በመጨረሻ ፍቅር በሚባል በሽታ በፍቅር ወደቀ። እሷም ደግሞ የእውነትን መስሏት ወርቁን አምጥታ፣ በእርግጥ እንደ ሻንጣ ነው ውስጡ ምን ይኑሮ ምን አላወቀም ነበረ። ነገር ግን መጨረሻ ያው መቼም ያውቀዋል፣ ሊያየው ነበረ እንግዲህ እሱን ብር ፈልጎ ብር በፈለገበት ሰዓት ነበረ። እኔ እንደው ሻንጣውን አይቶ ወርቅ መሆኑን ሲያውቅ ይዞ ይጠፋል ብዬ ነበረ። ነገር ግን ቃል ነፍስያዬ በቃ ተው ብሎ ለማየት ሞከረና መልሶ እንትን ብሎ አስቀመጠው። ይሄ ነገሩ ትንሽ ተመችቶኛል ማለት ነውና አንዳንዴ ተው ተው ዋንተን ነፍስያ ማለት አለብንና ራሳችንን ማሸንፍ አለብን። ተምቾ ራሱን አሸንፎ ለማየት ሲፈልግ አይ ይሄ አማን ነው እንዴት ብሎ እያቆጫጨውን ብሎ ያው አስቀመጠው ማለት ነው መጨረሻው ገብቶ ነገር ግን እሷን ብልጥ ነች። እዛ አካባቢ አጠገቡ ላይ ነው ቀጠረችው። ምክንያቱም ብቻው ለመሄድ ፈርታ ማለት ነው። የሆነ ብትጥለኝም ብጥላትም እሱ ይደርሳል ብላ ነው። ብቻዋ ብትሄድ አስባችሁታል? ሻንጣውስ ማነው የምታስይዘው? ይህ ሁሉም ከዚህ በኋላ ምንድን ነው የሚፈጥረው? የሚፈጥረው አሁንም አናቅም፣ ግን ዋናው ባዮሽ መውደቋ ነው። ዋናው ወርቁ መገኘት ነው። ዋናው እርግብም መገኘቷ ነው። ከዚህ በኋላ በእርግጠኝነት እርግብም እስር ቤት ትገባለች፣ ወርቁም ወደ ባለ ንብረቷን ይገባል ብዬ ያስባለሁ። የዚህ ሁሉም ተጠያቂ ባዮሽ ነች። ባዮሽ ግን መሞት ያለባትም እንደዚህ አይነት ትውከት ወይ ምንድነው፣ ምንድነው የሚባለው እንደዚህ የሚፈጥሩ ሰዎች በአንዴ መሞት ያለባቸውም እዛም እዚህም የሚያምሱ ሰዎች ከዚህም ሌላ ከዛም ሌላ የሚያምት ሰዎች እንደዚህ በአንዴማ እንደዚህ ሞት የለባቸውም። የምር ብዙ ህዝቡን አስተምሮ እሷም ተምራ እሷ ብቻ እንደዳችን ነገራችን ላይ እንደ ሷ ተመሳሳይ አይነቶ ሰዎች ካሉ እነሱ ተምረው በዛ ድርጊታቸው እንዲቆጠቡ ማድረግ ነው። ይህም እንደዚህ መሞት አንድ ሞት ነው። ይሄ ምንድ ነው? ያኔ ሰው አያስተምርም። እንደው እሷ መሞት የለባትም ብያል አምናለሁ። ምክንያቱም መትረፍ አለባትም ለምን ያሰራቸው ነገር ሁሉም ሰው ማወቅ ረሱ ስታቃለች ወረድ ጥፋቷ ግን ሰው ማወቅ ስላለበት ሌላውን መማር ስላለበት ማለት ነው። እና ያደረገችው እበላለው ብላ ነው። ተበላች። በዚህ በቀላል ነገር ወድቃ ከተገኘች ጥሩ አይደለም። ሌላ እርምጃ ነው መወሰድ ያለበት። እንደዚህ በአጭር መቋጨቱ አግባብ ነው ብዬ አላስብም። እንደገና እዛ ተሚትሰሩ እዛ ላይ የምትሰሩ ዋና ዳይሬ በጣም ያው እንደዚህ ባጭርማ እንዲ እንደዛ ከሆነ ልፋታችሁ ከንቱ ነው። ምንም ባጭር ነው ተቋረጠው። ምንም ያስተማራችሁት ነገር የለም። እንደዛ ነው የሚሆነው። ያን እንዳይሆን ሴትዮዋም ቶሎ መሞት የለባትም። ሌላው ማህበረሰቡ መማር ያለበትም መቀጣጫ ነው ማድረግ ያለባቸው እንጂ ባጭሩማ እንደዚህ አይሆንም፣ አይሆንም። በፍጹም መሆንም አይችልም። እንዴ እኛ ስምን እንበለ በቃ እንትናለ እንትናለ ከዛ እንተናት ቤት ገባች፣ ሰብ ገባች፣ ወርቋ ተቀበለች፣ በዛ ወጣ፣ በዛ ገባ። አያይ እንደው እኔ እች ሴትዮዋ ለማምለጥ ስትል ባት ሞት ነው የሞተ ሰው ነው የምትመስለኝ። እንደው የእውነትን ከሞተች እንደው በአንዴ ሞታለች ብላችሁ ትታችሁት እንዳትሄዱ። ሴትዮዋ በጣም ተንኮለኛ ስለሆነች በደንብ እያያችሁ በደንብ እያያችሁ ነው እንደው በአንዴ መቀበር አለባት ያራሰው እንደምን ነው አንቺ ያመረርሽ? የሚልም አይጠፋም። እኔ ሳይሆን ስራው ነው የሚያስመርረው። እንዴ ሁሉም ቦታ ነው አለች። ከዚህ ሌላ ሰው፣ ከዛ ሌላ ሰው፣ እንደ እስስት ማለት ነው። እና ባዩሽ ማለች ሜላች ደግሞ ደሞ የወደ ኋላም ቢሆን አሁን ያለፈው አልፏል። እንደሷ ዘገምተኛ ሆናችሁ ሰዎች፣ ዘገምተኛ ስራችሁ ምንም አይመጣ ብለኝ እሷን እንዴ ሊያጠፋችሁ መጣ እንዴ ነው የምታስታሙሙት እነዛ ሳይሆን ሰዳቁ ካወቃችሁ በኋላ ግን ራሳችሁ መጠበቅ ራሳችሁ ማስከበር፣ ቤት በኩል ነው የሚመጣብኝ ቤት በኩል ነው የምትመጣብኝ ብላችሁ ዙሪያችሁ መጠበቅ ነው አለባቸው። እኔ የፈጣሪ ብዬ ትቻታለው። እኔ እንደዚህ ብያታለሁ። እንደዛ አይሰራም። ጥሩ ነው ይህንን ናቸው ማለት ትዕግስታችሁ ምናምን ግን ሲበዛ ትዕግስትም እልካለሁ እና አንዳንድ ሰዎች የሆነ ትዕግስትም ስታደርጉላቸው ፍርሃት የሚመስላቸው ምንም የማታውቁ የሚመስሏቸው ሰዎች ስላሉ እንደ ባማነች እንደ ቤት ማነ እንደ ባዩሽ በጣም ሀርድ ሰዎች አሉ። ስለዚህ እንደ ሜላት ደግሞ እንደዚህ ዘገምተኛ ሰዎች ሲኖሩ ረዘገምተኛው ምን ለማለፍ አድገ የለው ታውቃላችሁ። ዘገምተኛው ሌላ ንድ ነው ይመስለኛል፣ እንደ በሽታ አይነት ነው። ምን ወቀ ጅል ስትሆኑ ጭራሽ ስትተኙ ጥሩ አይደለም። አዎ ነቃ ደንገጥ ማለት አለባችሁ። እናንተ ጥሩ ሰው ስለሆናችሁ ያን ሰው ጥሩ ሰው ይሆናል ማለት አይደለም። ምናልባት ተሰታቁ ተሸውዳችሁ ሊሆን ይችላል። አንዳንድ ሰው እንደዚህ የሆነ ዝምተኛ ሆኖ የሆነ ነገር ሲገኝ ደግሞ መንቀት አለበት፣ በተለይ ራሱ ላይ ሲመጣበት ማለት ነው። እንደዛው ከተኛ መተኛ ጥሩ አይደለም፣ አብዝቶ ማለት ነው። እና ፍጠኑ፣ ደንቀት ደንቀት እያላችሁ ማለት ነው። በተለይ በሕይወታችሁ የሚመጣ ሰው ካለ እንደሚላት አትተኙ ለማለት ነው። አው ሜላት፣ በጣም ነው ታኛቸው። ጭራሽ መረጃ አምጠት ማነች አመጣች ለታና ሁሉ ነገር ሰጠች። አደሷ ግን ምንም እንዳልተፈጠረ በቃ እኔ በዛ አልሄድም እንደዚህ ያለ ምናምን። ትቀልጃለሽ፣ አጥፍታሽ ነበር እኮ የትንሽ ነው ተረፍሽ እኮ። አሴር እኮ ደንብ አይሰጥሽ ኖሮ ሄደሽ ነበር እኮ። ስለዚህ ያለሽበትን ማወቅ አለብሽ። ለምንድን ነው እንደዚህ ያደረገች፣ ምክንያቱ ማወቅ አለብሽ ከዚህ በኋላስ የሚለው ነገር በርቀት ማሰብ ነው አለብሽ። ጥሩ ሰው እንደዚህ ያደረኩላት ምናምን ሴትዮ ሲሆን እንደዚያ አይ፣ ነገር የለም ሰምተሻል። አይን ወይስ ደስ ይላል። በርቱ። አሁን ጥሩ ጥሩ ለውጥ እያሳያችሁ ነው። አስተያየትም ትቀበላላችሁ መሰለኝ፣ እያሻሻላችሁ ነው። እኛ እንጠብቃለን። ሰላማችሁ ይብዛ። እስቲ ዛሬ የሚለቁልን እናያለን። ቪዲዮ ላይክ እያደረጋችሁ ሰላማችሁ ይብዛ። ባይ ባይ።